ምርጥ ልብ ያላቸው ሆኖ ነብዩን ሰለላሁ ዐለይሂ ወሰለም አገኛቸው። ከዚያስ ፈክታረ መረጣቸው፣ እሳቸው አስበለጣቸው። ግልጽ ነው እና አላህ ይመርጣል የፈለገውን። አይታችሁ ከሆነ አላህ ከሰው ልጆች በአጠቃላይ ነብያቶችን መርጧቸዋል። ወክታረ ሚነል አንቢያ ሩሱል፣ ሩሱሎችን ደግሞ በተለየ መልኩ ከነብያቶች ደግሞ መልእክተኞችን ደሞ መረጣቸው። ወክታረ ሚን ሩሱል

አንድ ሐሳብ ብቻ አንተ ጀምር። ስለቱል በቃ ተመከቱ እንደዚህ ይላል፣ እነዚህ መልክተኞች ከፊላቸውን በከፊሉ ላይ አበለጥን አለ። ተነገር አምላክ አምላካችን ምን አለ? መልክተኞችን ከፊላቸውን በከፊሉ አበለጥን። ከእነርሱ ውስጥ አላህ ያነጋል። አላህ ነገረውን ሙሴ ነው ሙሳ አላህ ነገሩ ሙሳ ነው። ከፊሎቻቸውን በደረጃዎች ከፍ አደረገ፣ ነብዩን ማለት ነው የምጅ ኢሳንም ግልዝ ተአምራ ይናገራል። ስለዚህ አምላካችን አለ ስማተን ነቢያትን በደረጃ ያባልጣል ይختارው ማይሻ አምላካችን የፈለገውን ይመርጣል፣ የፈለገውን ይፈጥራል። ኡስታዙ ነው አብዱል ጥያቄ ያለው ካለ ሐሳብ ያለው ካለ እኔ ኤልያስ እነ ኡስታዝ ሙራድ ገብቷልና ተፈደሩ። ሰላም አሌይኩም ወራህመቱላሂ ወበረካቱ ዲናችሁ ሰላም ናችሁ

ወንድም ኢሊያስ እብኑ ቃፍ ተፈደሉ። አቡል ኸሪ ወንድም የመጨመር ሀሳብ ካለ ተፈደሉ። ጥያቄ ያላችሁም ካላችሁ። ወአለይኩም ሰላም ወራህመቱላህ። ያው አዲስ ነገር ለምን ይጠልቅ አልኩኝ። አፉ በሉኝ። ከኔ ቀድሞ የገቡም ሰዎች ነበሩ። እንዶሽ የሚዞኛል ላ አቡል ቡኻሪ አይ በቅደም ተከተል ለማውራት ሳይይሄ እንደዚህ ይባል ነገር እ በእኛ ቤት የለም። አንድ ሰው ሀሳብ ካለው መስጠት ይችላል። እንዴት ነው እንጂ ደግሞ እንኳን አወራ ላ በደንብ እኔን እራሱ ብዙ ነገር ተምሬያለሁ እና ዛ ከላ ቤራ እንደዚህ እንዲሰማህ ቤትህ እኮ ይሄ ይህ ጥያቄ ግን ኢምራን ሲገለበጥ ምን ማለት እንደሆነ ታውቃለህ? ማርያምን ለምን መረጣት ማለት እኮ ነው። ኢየሱስ ለምን ከማርያም ተወለደ

ነብዩ ለምን ለምን ሸፋዓ አል ኩብራ ለምን ተሰጣቸው? አላህ ልክ በዚህ ልክ ለምን አላቃቸው ማለት አትችልም። እና ጥያቄው ሲገለበጥ ይሄ ነው። አብርሃም ለምን አብርሃም ሆነ? ዳውድ ዳዊት የሚሉት ዳዊት ለምን ሆነ? ለምን ኖህ ተላከ? ለምን ሌላ ሰው አላከም? ሌሎች ጥያቄዎችም ለምን ከእስራኤል ተላከ፣ ለምን ከኢትዮጵያ አልተላከም? መሰል ነገሮችን መንሳት ትችላለህ። ግን ይሄ የአምላክ የአላህ ስራ ነው እና ይቀጥሉ ፈዐሉ ሊማ ዩሪድ ነው። አዎ ሲቀጥል ደግሞ ምሳሌ አይተህ ከሆነ እኮ ሁለት ወንድማማቾች ነበሩ ኤሳውና ያዕቆብ ማለት ነው። አይተህ ከሆነ አቡልቡኻሪ በክርስትና ምሳሌ ሁለት ወንድ ማማቾች አሉ የይስሐቅ ልጆች ነው ያዕቆብና ኤሳው። እግዚአብሔር ያዕቆብን ወደደ፣ ኤሳውን ጠላ። ትንቢተ ሚልክያስ ምዕራፍ እንደዚህ ይላል ወድጃችኋለሁ ይላል እግዚአብሔር። እናንተ ግን በምን ወደድከን ብላችኋል። ኤሳውን ኤሳው የያዕቆብ ወንድም አልነበረምን ይላል እግዚአብሔር። ያዕቆብንም ወደድኩኝ ኤሳውን ጠላሁኝ አለ። አጋችሁ እግዚአብሔር ከሁለት ወንድ ማማቾች መካከል እግዚአብሔር አንደኛውን ወደደ፣ አንደኛውን ጠላ። እዚህ ጋር ምሳሌ በነሱ ሀሳብ ከሄድን እግዚአብሔር ለምን ኤሳውን ጠላው ብለን መጠየቅ አንችልም? ለምን አምላክ ከሆነ እንደ ብሎ ግን፣ መጽሐፍ ቅዱሳቸው ኤሳውን ጠላ በጣም ተበድሏል። ለማንኛውም ሀሳብ ሌሎች ሀሳብ ካላቸው የሚፈልጉት ካለ ምናምን ይቀጥሉ። እነሱ ፕሮግራማቸው ይቀጥል። የሚገባ ሰው ካለ ታችም ሆነ ማዳመጥ እንችላለን። ኢንሻአላ እኔ እስካሁን ድረስ ካንተ ጋር ስላልተገናኘ ልገባ ብዬ ነው የገባውታ ስለኝ ፊት ለፊት ሳይ ባረካላህ ፊክ። አይ ቦታማ አለ እንዴ ተው እንጂ። እኔም ሁለቱን የገባው ቦታ ከጠበበ ከላይ ከጎን ያለ እምራን ይወዳል። ችግር የለውም። ጥያቄ ያለው ካለ እብኑ ቃፍ፣ ቅድም እያወራህ ነበር ወንድሜ። ሀሳብ አለ እብኑ ቃፍ ኦኬ ጥያቄ ያለው ካለ ኮሜንት አንድ ቁጥር ጻፉ። ጥያቄ ያለው ካለ አብዱረዛቅ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢቢ አንድ ጥያቄ ልጠይቅ ነበር ይቻላል? ምን ያው ሰዎችም ስለጠየቁኝ ነው። ከዚህ ጋር አንተ ማለቱ ቢደብርም ብልት መሳም ይቻላል ምናምን ያሉት ነገር ጋር እስኪ እሱን ነገር በደምብ ፈቷ ብትሰጡበት። ያገበኝ ቤት ተሳስተሃል። አሁን የገባው የፈቷ ቤት ሳይሆን የነጽጽር ቤት ነው። ሸው አሁን ያለ የፈቷ ቤት አይደለም። ኢንሻአላ ይዳ የፈቷ ሰዎች ጠይቃቸው። አይ ሻይ ማስረደከቻላችሁ ነው ይሄ ወደ ፈትዋ የሚሄደዋ እኛ ደግሞ ተማሪዎች ነህ እንጂ ፈትዋ ሰዎች ንፅፅር ሰዎች አይ፣ ነው ይቻልም ሳይሆን ስለሚችል ጠይቅ። የፈ ነው በክርስትና ከሆነ ላሳየቅ ይችላለሁ፣ ግን አሁን በእስልምና በክርስትና ከሆነ ሌላ ጊዜ መተጠይቅና እንሻላ በክርስትና ከሆነ መጽሐፈ ሚስጥር ላይ አለ፣ መጽሐፈ ተአምረ ማርያም ላይም አለ፣ የሳሙ ማለት ነው። በእስልምናችን ግን ይቻቻ የሚለው የፈትዋ ሊቃውንቶች አሉ። ታውቃላችሁ፣ በእስልምና አንድ ሰው እየገባ ዝሞ ሊፈተፍት አይችልም። ሁሉም ሰው በእውቀቱ በውቀቱ ነው። እና ተማሪዎች ነን። ተማሪ ደግሞ ስለ ፈትዋ ፈትዋ ራሱን የቻለ መስፈርት አለው። ሺ ሀባዬ እና እባካቸው ቤት እየለያቸው ኦኬ ሌላ ጥያቄ ያለው ካለ አንቁጥር ጻፉ። አቡል ቡኻሪ ሙራድ ሐሳብ ካለ ባሁን ላይ ይቻላል። ሄዱበት ለነገሩ እናንተ ተቀበላችሁ ነው ማማት ያራሱ። ቀጥሉ ኦኬ። ህዝቡ ሁሉ ዝም ብሎ መጽሐፍ ቅዱስ አንደኛ ጴጥሮስ ነው ምናምን ረሳሁት። ህዝቡ ሁሉ ዝም ተመርጧ ይላል። ወንድም ሙራድ ይሻላ ፖይንት ይነሳና ይህማ ምን ብለን እናወራበታለን? ፖይንት ይነሳና ይሻል። አይ ቆንጆ ነው ይሻላ። ፈቷ ያለበት ቦታ ሂዱ። እስር ቤት ስለሆነ ፈቷ ሲኖር ያው ፈቷ ያለበት ቦታ ሄዱ እንጂ ቤት ገብቼ የሆነ ቀን ትላንትና ሰዓት አራት ከሀያ አምስት አራት ከሀያ አምስት ይቅርታ ምን እንዳለ ታውቃለህ? ስላሴን የሚገልጽ ነገር አስረዳን ሲል ስላሴን የሚገልጽ ጥቀሳለሁ ሲለው ከዛ ይሄ የለም እንፍጠራ ያለበት የለም፣ ኑ በአምሳላችን እንፍጠር ያለበት እሱን ጠቀሰና፣ ስንፈጠር እኮ ተማክረው እኮ ነው የፈጠሩን አላለም። በጣም ከበደኝ። በጣም እንዴት ነው አይምሮ ሶስቱ ሰዎች ተማክረው፣ ወላሂ ከበደኝ በጣም እና ገብቼ ግራ ገብቶኝ ያልከው ግን አውቀሃል። ሲፈጥሩ ተመካክረው ነው ታዲያ አትሰማም እንዴ? እኔ እኮ አይደለም ያልኩት መጽሐፉን ያለው አለኝ። ወላሂ ግን እንደ ፓርላማ እንዳታስበው አለኝ። እዛ እስከ ምን ድረስ በጣም ይገርመኛል ወላሂ። ከይምር ይወጣል ይችላል። እያሳካኸኝ ነው አስበዋል። ተመካክረው ተወያይቶ ነው ለካ ለሶስት በሽራ ማለት ነው ወአምሮ ሽራ በይነሆም አይደለ በምክክል ግን አስቡት፣ ቢላህ አሌይኩም ጤነኛ እምሮ ካላችሁ፣ በአላ በክርስቲያን ወገኖቻችን አምላክ ተሰብስቦ ሊወያይ የሚችለው አስቡት። እንደ ዝም ላቸው አምሮላቸው ያስቡ። ሶስት አምላክ ተቀምጦ ሰው ይፈጠር፣ ከዛ በኋላ እንዴት ነፍጠው፣ ከጭቃ ወይስ ከውሃ ከምን ይሁን ተብሎ ተወያይተው ከዛ ተማክሮ አስቡት። ደግሞ የሚገርመው ፓርት መሰላችሁ፣ አንደኛው አካል እናት ነው፣ አንደኛው ደግሞ አባት ነው፣ አንደኛው ደግሞ ልጅ ነው ያስገባችሁ አንደኛው አንደኛው አምላክ አባት ነው። አንደኛው አምላክ ደግሞ እናት ነው። አንደኛው ደግሞ ልጅ ነው። ከዛ ሶስቱ አንድ ላይ ሆኖ ፈጠሩ። ደግሞ አቡል ቡኻሪ አንድ ነገር ላይ አንተ ላይ ልጨምርልህ። የሚገርመው ነገር መሰለህ አለቃው ማን ነው ታውቃለህ? ዋና ቦስ ማን ነው? አቡል ቡኻሪ አራውራ የሰማው ነው እንት እንዳልል ብዬ ነው አዳም ጥብዬ ነው። አለቃው ማን ነው? ከሶስቱ መካከል ቦሱ ማን ነው? እንዴ አብ ነው መሆን ያለበት። እንዳነጋገራቸው ሳይ ግን እኩል ናቸው ደግሞ ይላሉ። ኖ ኖ አብ ነው፣ አብ አዛዥ ነው። እሺ አብ አዛዥ ነው። ወልድ ደግሞ ስራ ሳይ ነው፣ መንፈስ ቅዱስ ነው ይላላል። አለቃ ማን ነው? አብ ነው። ሁለተኛ ደግሞ በቃ ሆነ ሐሳብ መቀብ ደግሞ አለ ሰራተኛ ነው። ሶስተኛ ደግሞ ተላላኪው ደግሞ እንትና ነው፣ መንፈስ ቅዱስ ነው። ከራሴ አይደለም፣ ማስረጃ አላቅርብላችሁ ያ መጽሐፍ ቅዱስ ተመልከቱ። ከዚያ እንደዚህ ያልክ ስለው ኢምሩ ምን እንዳለ ታውቃለህ? እኔ እኮ አይደለም ያልኩት መጽሐፉ ነው ያለው አለኝ። ለምን አንተ አልክ ትላለህ አለኝ መጽሐፍ ቅዱስ ነው ያው፣ እዚህ ጋርም እሺ ተመልከትሁላችሁ መጽሐፍ ቅዱስ ድምጽ የሰማ አደለ? አንደኛ ቆሮንጦስ ምዕራፍ 15 ሽኝ ይሰማል፣ ይሰማል። እሺ እንደዚህ ይላል። በስላሴ አካላት መካከል፣ በስሶስቱ ስላሴዎች መካከል አብ የበላይ አስተዳዳሪ ነው። ተመልከት፣ ቃል በቃል ቃል በቃል አብ የበላይ ቦስ ነው፣ አለቃ ነው። ወልድ የአብን ፈቃድ የሚፈጽም ስራ አስፈጻሚ ማነው? ስራ አስፈጻሚ ማነው? ወልድ ነው፣ ኢየሱስ ማለት ነው። እሺ እንቀጥል። ደግሞ መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው። ይተጋላ የሚላክ ነው። ቢላህ አለይኩም አስቡት፣ ሶስቱም አምላክ ናቸው። ሶስት አምላክ አለ አንደኛው አምላክ አለቃ ነው። ሁለተኛው አምላክ ደግሞ ተላላኪ ነው። ይሄ ስራ አስፈጻሚ፣ ሶስተኛው ደግሞ ተላላኪ ነው። አስቡት፣ ሶስቱም ደግሞ አምላክ ናቸው። አውዙ ቢላሂ ሚነ ሸይጣን ራጂም እና አቡል ቡኻሪ እምነታቸው ነው ለማለት ነው። ያው መጽሐፋቸው ላይ አለ መጽሐፍ ቅዱስ ላይ የጴንጤዎቹ ላይ ማለት ነው። ቀጥል እዚህ ጋር ሐሳብ ካለ ተፈቀዱ እና እኔ የሰው ልጅ እንዴት ይሄን ሊቀበል ይችላል? ብዬ የሆነ ዱከም የሚባል ልጅ አለ እሱ ቤት ላይ ነውና፣ አንተ እንደዚህ እንዴት ትላለለ እንዴ? እኔ መቻልኩኝ። መጽሐፉ እኮ ነው ያለው ተመካክረው ነው የፈጠሩ ግን እንደ ፓርላማ ታስበዋለኝ። ሳቀ ይመጣሉ። አላህ ይመሪኑ። እስካሁን ድረስ እንዴት ሰው አይምሮ ያለው ሰው እንዴት እንደዚህ ያስባል ብዬ እንደው አላህ ሱብሓነሁ። አንዳንዴ አላህ ይዝጋብ። ከልብ እኮ ነው ያስተማረከው ነው። አንደኛው ገብቷል። ስላሴን አያምንም ግን ክርስቲያን ነኝ ነው የሚለው። አንድ አንድ አምላክ ነው ማምነው ነው የሚለው ኢየሱስም ፍጡር ነው ነው የሚለው ግን በስቅለት ያው ይስማማሉ። አንደኛው ስላሴ አማኝ ነው። ስላሴ አማኙ እኮ ነው የሚለው ምን አለው? ተመካክረው ነው የፈጠሩን አለ። ገረመኝ በጣም ባምሳላ። ከዛ ያኛው ቀጠል አደረገና ምን ብሎ ጠየቀው? የተፈጠርከው በማን አምሳያ ነው? ተመልከቱ፣ መጽሐፈ ሚስጥር እንደዚህ ላይ አስቀድመህ በራስ ገጽ ፔጅ 21 ላይ እሺ አስቀድመህ በራስ ፍርድ የስላሴ ስርዓት ሶስት ከሆነ ማንፈጠረህ ማንስ አበጀህ ቢሉ አብ ራሴን ፈጠረው ወልድ እጄን አበጀው መንፈስ ቅዱስ እግሬን አጸና ትላለህ ይላል። ሰማችሁ። ማንፈጠረህ ብትባሉ ምን ትላላችሁ? አብ ራሴን ፈጠረ፣ ራስ ጭንቅላቱን አፈጠረ፣ ወልድ እጄን አበጀ። መንፈስ ቅዱስ እግሬን አጸናት ትላለህ። እነሆ እንደ መልክህ ላይተ አብ የስጋይ አምላክ፣ ወልድ የመንፈስ የነፋስ አምላክ፣ መንፈስ ቅዱስ የአጥንቶች አምላክ ነው ትላለህ ይላል። አስበሃል አቡል ቡኻሪ፣ እግር እግር እንደፈጠር ይሄን አላቅም፣ ይሄን አላቅም ነበር። ወላሂ፣ አሁን ይሄ ያሳየኝን ያላቅም ነው ብዙም ከርሞኛል። በጣም የምን መጽሐፍ ነው ይሄ? ኦርቶዶክሶች ነው ወይስ? ይሄ የኦርቶዶክሶች መጽሐፍ ነው፣ ገድል አይደለም። መወያያቸው የቤተ ክርስቲያን መጽሐፍ ነው። ጸሐፊው ተናጋሪው እራሱ አምላክ ነው። አምላክ ያው አምላክ ይህንን መጽሐፍ መንፈስ ቅዱስ በእኔ አንደበት ተናገረው እንጂ እኔ አልተናገርኩትም። ደግሞ ቅዱስ አባ ጊዮርጊስ ዘጋስጫ በክርስትና አስተምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ይሄ የቤተ ክርስቲያን የመወያይ መጽሐፍ ነው። አስቡት፣ አብ ጭንቅላት ፈጠረ፣ ወልድ እግር ፈጠረ፣ መንፈስ ቅዱስ ደግሞ ወገብ ፈጠረ ምናምን ሲባል አምላክ ተሰባሰቡ ሲፍጥሩ አቡል ቡኻሪ እግሩን ፈጠረ ያኛው ደግሞ እንትን ይፍጠር ያኛው ሲባል ለአእምሮ የሚከብድ ቀጥሉ እኮ ነው። በነገራችን ላይ ይሄ ወላሂ አቅለን ማይሆን ነገር ነው። ለዚህም ነው አላህ ስብሐነሁ ወተዓላ ሲገልጽ ምንድን ነው እኮ

የሚገርም ነው። ዑጃብ እንዳለው ነው። ሱብሃንአላህ፣ አላህ፣ ወላሂ ቀጥተኛውን መንገድ ይምራቸው። የሚገቡ ወንድሞች ምናምን ሁሉ ይቀርተው። ጥያቄያቸው ጥያቄ ካላቸው ፕሮግራማቸውን ይቀጥሉ። እንትን እንዳለ ልባቸው ኢንሻአላህ። መናገር ምትፈልጉም ቀጥሉ።